ምላሴ እንግዲህ ሰላምዬ በነገረሽ መሰረት ሀኔ ጋር የአመራን። ሰላምዬ በጠዋቱ እንደተጨናነቅሽ ስታወራኝ ነበር። ምላሴ እኔም ምኑን ሆኜ ነው ሰላም ስትወጣ አለኝ የመጣሁት ብሎ ሀኔን ይጠይቃታል። አንቺ እኮ እያንዳንዱ ጭንቀትሽ ያስጨንቀናል፣ ምን ነው ብላ ትጠይቀዋለች። ላናገርሽ ፈልጌ ነበረ ብሎ ምላሴ ሀኔን ይጠይቃታል። ምንድን ነው እሱ የምታናግረኝ ምላሴ ብላ ሀኔም ትጠይቀዋለች ሰላምዬ አኔ ሀኔ በጠዋቱ እንደተጨናነቀች እንደተጨናነቀች ስታወራ ሰምቼ ነበረ ብሎ ምላሴም ሀኔን ይጠይቃታል። ምን ሆኜ? ብላ ሀኔም ትመልስለታለች። እኔም እኮ ምን ሆንሽ ብዬ ልጠይቅሽ ነው የመጣሁት ብሎ ይጠይቃታል። ረኔ ምንም አልሆንኩም ሰላምዬ ዝም ብላ ነው የምታካብደው ብላ ሀኔም ትመልስለታለች። ሀንዬ አንቺኮ እኛ እህታችን ነሽ፣ እያንዳንዱ ጭንቀትሽ ያስጨንቀናል በማለት ምላሴም ለሀኒ ይመልስላታል። ሀኒም አትጨነቅ ወንድሜ፣ እኔ ምንኮ ምንም አልሆንኩም በማለት ትመልስለታለች። ምላሴም ካልሽ እሺ፣ ግን ደግሞ ባዩሽን ላናገራት ሄጄ ነበረ በማለት ሀኒ ይነግራታል። ሀኒም ማለት የት ብላ ትጠይቀዋለች። ፖሊስ ጣቢያ ነው ብላ ትጠይቀዋለች። አዎ ፖሊስ ጣቢያ ሄጄ ነበረ በማለት ይመልስላታል። ለምን ምላሴ ብላ ትጠይቀዋለች። ለምን ልታስገድለኝ እንደነበረ ልጠይቃት ነዋ ብሎ ይላታል። እና ካዲያ ጠየካት ብላ ሀንዬም ትለዋለች። አዎ ግን ልትነግረኝ ፈቃደኛ አይደለችም ብሎ ምላሴም ይመልስላታል። ሀኒ ስታስበው እንዴት ትነግረሃለች? ብላ ትመልስለታለች። ምናልባት ካዘነች ልኝ ብዬ ያጠፋሁትን ጥፋት እንድትነግረኝ ብዬ ነበረ ብሎ ይላታል። ሀኒም ባይሽኩ በጣም ክፉ ሴት ናች፣ አጠፋህም አላጠፋህም ይሄንን ማድረጓ አይቀርም ብላ ሀኒም ለምላሴ ትለዋለች። ምላሴም ጨራሹኑ ምን እንዳለች ታውቂያለሽ? ብሎ ይላታል። ደግሞ ምን አለች ብላ ሀኔም ትጠይቀዋለች። ጦርነቱ ገና መጀመሩ ነው አላለችም ብሎ ይላታል። እንዲህ የምን ጦርነት ብላ ሀኔም ትለዋለች። እኔ ምን አውቃለሁ ብሎ ምላሴም ይመልስላታል። ቆይ ግን ሴትዮዋ ምን ሆናለች ብላ ሀኔም ትጠይቀዋለች ብታይ እንዴት እንደምታስፈራራ ብሎ ምላሴም ለሀኒ ይላታል። ሀኒም እሽ ቆይ ካዲያሁን ምንድነው የምናደርገው ብላ ተጠይቀዋለች። አባዬ ራሱ በጣም ተጨንቋል፣ ምን ማድረግ እንዳለብን አላቅም ብሎ ምላሴም ለሀኒ ይነግራታል። ለማንኛውም አንተ አትጨነቅ፣ ደግሞ ያመሃል ብላ ሀኒ ምላሴም ትለዋለች። አሁንማ ቢያመኝም አልጨነቅም ብላ እሱም ይላታል። ሀኒም ለምን ብላ ተጠይቀዋለች። ምክንያቱም የምታክመኝ አሁን የምታክመኝ እህት ስላለችኝ ብሎ ምላሲም ለሀኒ ይላታል። ሀኒም ወሬኛ እልቅ ተነስና ሂድተና ተኛ፣ ደግሞ ሰላምዬ ከመጣች ምንድነው እሱ ብላ ካልነገራችሁኝ ትለናለች ብላ ትለዋለች። እሺ በቃ ሰላም ደሪ ብሎ ምላሴም ከሀኒ አጠገብ ተነስቶ ወደ መኝታው ያመራል ማለት ነው። እንግዲህ የሀኒ ጭንቀት ሰላም ስለነገረችው ያው ምላሴም ምን እንዳስጨነቃት ትነግረኛለች ብሎ ነበር። እሷ ግን ምንም አልሆንኩም በማለት መልሳለታለች። ሰላም ሰላም፣ ውድ የቻናሌ ቤተሰቦች፣ ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዝት በዘት ዝት ይበልልኝ። እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ። ዛሬ ደግሞ ኖላዊ ድራማ በሚለው ክፍል መቶ ስምንት መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ከጎን የሆናችሁ ምንጊዜም ላይክ፣ ሰብስክራይብ ለምታደርጉኝ ከልብ ነው ምስጋናዬ። እና ኖላዊ እንግዲህ ወደ ቁም ሳጥን ይከፍታል ማለት ነው። ቁም ሳጥን በሚከፍትበት ሰዓት ጃኬት ለያወጣ ሲያይ ቦርሳው ቁጭ ብሏል። የእርግብ ቦርሳ ተምቹ እንግዲህ ቦርሳውን በጣም እየፈለገው ነበረ። እናም ሀኒ አንጥታ በሰጠችው መሰረት እዛው ቁም ሳጥን ውስጥ እንዳለ አልወሰደውም ነበር። ኖላዊ ከፈት ሲያደርጉ ቦርሳውን ያገኙታል። እንደው ይሄ ልጅ ይህን ቦርሳ አልወሰደም አይደለም ብለው ይላሉ ማለት ነው። እንግዲህ በሚያስታውስ ሰዓት መጥቶ ይወስደዋል በማለት ቦርሳውንም ከቁም ሳጥን ውስጥ አውጥቶ በፍራሽ ላይ ያደርገዋል። ከዚያም ምላሴ እና መስፍኔ ወደ ኖላዊ ያመራሉ። ከዚያም ሰላም ይባባላሉ። ሰላም ከተባባሉ በኋላ መቼም አውቀኸኛል አደለ ብሎ ምላሴም ኖላዊ ይጠይቀዋል። እንዲህ የኔ ልጅ እንዴት የሀንዬን ቤተሰቦች እረሳለው በማለት ኑላዊም ላዊ ይመልሳቸዋል። ያው ምናልባት ብየ ብዬ ነዋ ብሎ ምላሴም ይለዋል። እኔ ዛሬ ምን እግር ጣላችሁ ብለው ይጠይቃቸዋል። መስፍኔም ያንተን እርዳታ ፈልገን የመጣ ነው ብሎ ለኑላዊ ይመልስለታል። ኑላዊም ምን ነው ሀንዬ ምን ሆነች ብለው ይደነግጣሉ። መስፍኔም ሀንዬ ምንም አልሆነችም ብሎ ይመልስለታል። እና ካዲያ ምን እንድረዳችሁ ነው የመጣችሁት ብሎ ኑላዊ ይጠይቃቸዋል። የውል ባዩሽ እስካሁን ድረስ የታሰረች ነች እና ተባብረን የእጇን ልንሰጣት ይገባል በማለት መስፍኔም ለኑላዊ ይጠይቀዋል። ኑላዊም እና ካዲያኔ ምን ማድረግ እችላለሁ ብሎ ይጠይቃቸዋል። ሃና ለረጅም ጊዜ ስትከታተሏት እንደነበረ ነግራኛለች እና እጃችሁ ላይ ያለውን መረጃ ማንኛውም እንድሰጡኝ ማንኛውንም እንድሰጡኝ እፈልጋለሁ ብሎ መስፍኔም ኑላዊን ይጠይቀዋል። ኑላዊም የምናውቀውን በሙሉ እኮ ለሀንድ እየሰተናታል በማለት ይመልስለታል መስፍኔም ምኑን? ፎቶዎቹን? ብሎ ይመልስለታል። አዎ፣ እሱን ነበረ የምናውቀው ብሎ ኑላዊም ይመልስለታል። እሱንማ ኮ ፎቶ ብቻ ነው ደርሶናል፣ ሌላ መረጃ ኮ አጣን ብሎ መስፍኔም ኑላዊን ይጠይቀዋል። ኑላዊም እንግዲህ ሌላማ እኔስ ምናውቄ ብሎ ኑላዊም ለመስፍኔ ይመልስለታል። መስፍኔም እናንተ ግን ይህን ሁሉ መረጃ ከየት ነው የሰበሰባችሁት? በማለት ኖላዊን ይጠይቀዋል። ኖላዊም አንድ ፖሊስ ያግዘን ነበረ በማለት ይነግረዋል። እሱማ በጣም ጥሩ ነው፣ እሱማ ካለ በደንብ ያግዘናል ማለት ነው ብሎ መስፍኔም ለኖላዊ ይመልስለታል። እሱ ነው ችግሩ። እሱማ ሰውየው ያለውን መረጃ ሁሉንም ጠቅሎ ሰጥቶን እንዳለ ወደ ሀገሩ ወደ አሜሪካን ተመልሰዋል በማለት ኑላዊም ለመስፍኔ ይነግረዋል። መስፍኔም ለምን በማለት ይጠይቀዋል። እዛ ነው የሚኖረው። የመጣው የወንድሙ ልጅ ፍለጋ ነው በማለት ኑላዊም ለመስፍኔ ይነግረዋል። አሁን ደግሞ የመጣበትን ጉዳይ ጨርሶ ተመልሶ ሄዷል ብሎ ኑላዊም ለመስፍን ያስረዳዋል። እና ካዲያ አሁን አንተ ምንም ነገር አላቅም እያልከኝ ነው ብሎ ይነግረዋል፣ ይጠይቀዋል ማለቴ። ለሀንዬ ከነገርናት እና ከሰጠናት ውጪ ሌላ ምንም ነገር የማቀው ነገር የለም በማለት ኑላዊም ለመስፍን ይመልስለታል። ፎቶዎቹ ብቻማ ምን ይጠቅመናል? ሌላም መረጃ ማግኘት ነበረብን ብሎ መስፍኔም ለኑላዊ ይነግረዋል። እንግዲህ በምችለው ነገር በሙሉ ከጎናችሁ ነኝ። የሀንዬ እውነት ወጣ ብዬ ዝም አልልም በማለት ኑላዊም ለመስፍኔ ይመልስለታል። መስፍኔም በጣም አመሰግናለሁ ብሎ መስፍኔ ምስጋናውን ለኑላዊ ያቀርብና የእኔ ልጅ አሁን መሄድ አለብን ብለው ወደ መጡበት ወደ ቤታቸው ያመራሉ ማለት ነው። እንግዲህ ኑላዊ ያው እኔ ከፎቶውን ውጪ ሌላ ነገር ምንም አይነት ስለ ባዩሽ መረጃ የለኝም። መረጃውን አብሮን ሲሰበስብ የነበረ ፖሊስ ነበረ እሱም ከአሜሪካን ነበር የመጣው ተመልሶ ወደ አሜሪካን ሄዷል ብሎ ኑላዊም ለመስፍኔ ይሄንን መልሶለታል ማለት ነው። መስፍኔ እንግዲህ ከኑላዊ ሌላ መረጃ አገኛለሁ ብሎ ነበር የመጣው ግን መረጃ ምንም ነገር የሌላ ተጨማሪ መረጃ ሊያገኝ አልቻለም። እና ምኖላዊ ደግሞ እኔ በተቻለኝ አቅም ምንጊዜም ቢሆን ከጎናችሁ ነኝ። ያህንዬ እውነታ ወጥቷል ብዬ እምሸሻችሁ ወይም ደግሞ ወደ ኋላ የሚያፈገፍግበት ምክንያት የለኝም፣ በማለት ለመስፍኔ ያለውን ነገር አብራርቶ ነግሮታል ማለት ነው። መስፍኔም እሺ በቃ ከጎኔ ካለህልኝ ከጎኔ ከሆን ከጎናችን ከሆንክ እናመሰግናለን፣ ይህንን መረጃ ከሌለን በቃ ብሎ ወደ ቤታቸው ወደ መጡበት አምርተዋል ማለት ነው። ሰላም እና ሀኒ ምግብ እየበሉ ሀኒ በቃይ በቃ ኔ ጠግብ ያለው ብላ ለሰላም ትመልስላታለች። ሰላምም ለነገሩ ፍቅር የያዘው ሰው እኮ ምግብ አይበላለትም ብላ ሰላምም ለሀኒ ትላታለች። አረ እባክሽን ደግሞ ይህን ወሬ አገኘሽ አይደለ ብላ ሀኒም ሰላምን ታሾፍባታለች። ጭራሹኑማ እኮ ከሁለት ሰው ፍቅርማ እኮ በጣም አደጋ አለው ብላ ሰላምም ሀኒም ትላታለች። ሀኒም ረተይ ሰላምዬ አታሳፍሪ በማለት ትሽኮረመማለች። ሰላምም ሀኒ ፍቅር ያሳፍራል እንዴ በማለት ትጠይቃታለች። እኔ ምን አውቃለሁ እኔ እንደውም እኮ ፍቅር አልያዘኝም በማለት ሀኒም ለሰላም ትመልስላታለች። ቆይ ግን ፍቅር እያልያዘሽ ከእዝራ ነው ወይስ ከጆሮ ብላ ሀኒ ሰላምም ሀኒን ትጠይቃታለች። ሀኒም ከጆሮ ብላ ትመልስላታለች። ስለዚህ ከእዝራ ፍቅር ይዞሻል ማለት ነው ብላ ሀኒ ሰላምም ለሀኒ ትመልስላታለች። እንዴ አረ እኔ ከእዝራም አልያዘኝም ብላ ሀኒ ጎንበስ ብላ እየተሽኮረመመች ለሰላም ትመልስላታለች። እንዴ አሁን እኮ እንደዛልሽ ብላ ሰላምም ትጠይቃታለች። እንዴ ምን አልኮኝ ብላ ሀኒም ለሰላም ትመልስላታለች። ከጆሮ እኮ ፍቅር አልያዘኝም አልሽ ብላ ትላታለች። እና ከጆሮ አልያዘኝም ማለት ከእዝራ ይዞኛል ማለት ነው ብላ ሀኒም ለሰላም ትመልስላታለች። ሰላምም ስጠይቅሽ እኮ ከሁለቱም ፍቅር አልያዘኝም ስትቺ ከጆሮ ፍቅር አልያዘኝም አልሽ ብላ ሰላምም ሀኒን ትጠይቃታለች። ስለዚህ ፍቅር የያዘሽ ከዝራ ጋር ነው ማለት ነው ብላ ሰላምም ሀኒን በጥያቄ ታስፈጥታታለች። ሀኒም እየመረመር ሽኑ አይደል ሰላም እዬ ብላ ትጠይቃታለች። ድንብላልም ምግብ ይዛላቸው እኳ እያቀራረበችላቸው እያለ ብሉስኪ ምን ልጨምርላችሁ ብላ ትላችኋለች። ሰላም እኔ በቃ ይ ድንብላል ብላ ትመልስላታለች። ድንብላልም እንደዚህ ስትታዩ ራሱ እህትማማቾች እንደሆናችሁ ታስታውቃላችሁ ብላ ድንብላል ትላችኋለች። ሀኒም እሱ ደግሞ ምን ማለት ነው ብላ ድንብላለን ትጠይቃታለች። ድንብላልም እውነቴን እኮ ነው ሰላምዬ እና ያቺ ጃርት ሲተያዩ ምናቸው እህታማቾች አይመስሉ? በማለት ድንብላል ትላቸዋለች። ሰላምም ክት ብላ ትስቅና እርግብነው ጃርት የምትያት ብላ ትጠይቃታለች። ድንብላልም አዎ፣ እንደ ሁለ ነገሯ እኮ ነው የሆነ የሚዋጋው የሆነች እሾህ እኮ ነገር ነች ብላ ድንብላልን ትላታለች። ሀኒም ድንብላል እንደሱ አይባልም በማለት ትላታለች። ሰው እኮ ማማት ጥሩ አይደለም ብላ ሀኒም ትቆጣታለች። ሰላምም ተው እንጂ ተይ እንጂ ሀንዬ፣ እውነቷን እኮ ነው እያወራች ያለችው ብላ ሰላምም ትላታለች። ሀኒም ቢሆንም ሰውን በሌለበት ሰውን ማሳት ኃጢአት ነው በማለት ሀኒም ትቆጣቸዋለች። ወይ ትርንጎዬ እንደው ሁሉ ነገር ላይ ልጠንቀቅ ብለሽ ትዘልቂዋለሽ እንዴ? ብላ ድም ብላልም ሀኒም ትላታለች። ሀኒም እኔኮ ሁሉም ነገር ላይ ልጠንቀቅ ብዬ አይደለም በማለት ትመልስላታለች። ድም ብላለም እሺ፣ ለማንኛውም እኔ ትቼልሻለሁ፣ ሰላም ሰላምዬ፣ እኔ ምግቡ ከበቃችሁ ላንሳው በማለት የበሉበትን ምግብ ታነሳሳለች። ስለዚህ እንግዲህ ሀኒም በቃ እጄ ልታጠብ በማለት ትላለች ማለት ነው። የውልሻንዬ ፍቅር ማለት እያለች ስላት ሰላም ስለ ፍቅር ለሀኒ ልታስረዳ ስትል ሀንዬ በቃ እኔ ፍቅር አልያዘኝ አልኩሽ አይደል እንዴ በማለት ሀኒም እጄ ልታጠብ ነው ብላ ብድግ ብላ ካጠገቧ ትነሳለች። መመለቅሽ እንዳይመስልሽ እያንዳንዷ ነገር ደግሞ ትናዘዣታለሽ በማለት ሰላምም ሀኒን ትላታለች። ተምቹ ሲያራውን እያቦነነ እንግዲህ ስለ ስለ እርግብ እያወራ ነው ማለት ነው ጆሮ ተምቹ ጨለለ ጨለለ ጨለለ በቃ ወይ የርግብ ፍቅር አጭሎታል። ሻንጣዋን አስወስዶ ሻንጣው ተገኝቶለታል። ኮላ ነገር ሁሉ ተገኝቷል። ሻንጣው ኑላዊ ቤት ነው ያለው ኑላዊ እና ሀኒ ቤት ነው ያለው ማለት ነው። እና ሀኒ አሮጌው ቤት ነው ያለው። ከዛም ተምቹ እንግዲህ ወይኔ በቃ ነው መጨለሌነ ጆሮ ነው እንጂ እንደዙ የቀረው እኔስ በጣም ደስ የሚል ነገር አይቻለው፣ ቢጨልልም አይቆጨኝም እያለ ይያለ ሲጃራውን እያቦነነ ይላል ማለት ነው። እና እኮ እኔ እኮ በጣም በጣም ደስ ነው እኮ የምትለይ በቃ አሁን እርግብ ይቅርታ ታደርግልኝ ማለት ነው፣ እያለ እንግዲህ ለራሱ ቁጭ ብሎ ሲጃራውን እያቦነነ፣ በጣም ናፍቃኛለች። ግን አሁን ሄጄ ባያት በጣም ደስ ይለኝ ነበር። ግን እሰ ቦርሳውን ሳትይዝ እንዳት መጣ ብላኛለች። እንዴት ነው የሚሄደው እያለ ለራሱ እያወራ፣ ግን እኮ ፈዩ ቦርሳው ተገኝቷል ብለውኛል እንዴ፣ እጅ ላንጣው እንዴ እያለ ቦርሳውን ሊያመጣ ይሄዳል ማለት ነው። እንግዲህ ብቻውን እየለፈለፈ እየተጨነቀ እያለ ቦርሳውን ትዝ ሲለው ቦርሳው ለካ እንደመገኘቱን ያስታውሳል። ከዛም ቦርሳውን ሊያመጣ ይሄዳል ማለት ነው። እናም ኑላዊ መስፍኔ መስፍኔ ኑላዊን ይዞ ወደ ቤታቸው ያመራል። እናም መስፍን አንዴ ስልክ ላወራ፣ አንተ ቁጭ በል ብለው ይሉታል። ድንብላል በይ ምግብ አቅርቤለት ለኑላዊ ብሎ መቅብ ድንብላልም ቁጭ በል ምግብ ላቅርብ ብላ ትላቸዋለች። ኑላዊም በቃ እሺ እንደዛ ከሆነማ እኔም ሄጄ እጄ ታጥቤ ልንጣ ይለዋል ይላታል። ድንብላልም አረ፣ ቁጭ በሉ እኔ ራሴ አስታጥበዋለሁ ማስታጠቢያ ይዤ ምንጣ ብላ ትላቸዋለች። አረ በፍጹም እንደዛማ ሊሆን አይችልም፣ እኔ ራሴ ነኝ እጄ ታጥቤ የምመጣ ብለው ብድግ ብለው ሊታጠቡ ሄደው ታጥበው ተመልሰው ይመጣሉ ማለት ነው። እሷም ምግቡን ይዛ ታቀርባለች። ከዛ ምግቡን ካቀረበች በኋላ እንግዲህ አሜታ ልትጀምር ነው ማለት ነው። ድንብላል አላሳቃቸውም፣ ግን የድንብላለ ጨዋታ ይልብ ብላ ለድራ ማውራ ሳቃችሁ ምግቡን አቀረበችላቸው። ነይ ቢዬ አብረን እንብላ አሉ። እሳቸውም አልበላም በቃኝ አለች እና እሷም በስርዓት አቀረበችላቸው። እሳቸው መረቋት። ከዛ ነይ ቢ ብለው ቢደጋግሙ እሷ በፍጹም አልበላም እኔ አሁን ነው የበላሁት ብላ አለች። ከዛ ኤሌቁኑ ነይ አብረን እንብላ ብለው ቢለምኗት እምቢ አሏች እምቢ አለች ማለት ነው እሺ በቃ እበላለሁ ብለው ይሏሉ። ከዛን እኔ ምለው አባባ ብላ እንግዲህ ዝርዘራ አሜታ ሀኒን አሜታ ልትጀምር ነው ማለት ነው። እና የዛሬ ቪዲዮ ይሄን ይመስላል። ባይ ባይ። አመሰግናለሁ።